ዘመረልን በወንድማችን ለዘማሪ ተስፋ ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። ድምጻችሁ ግን አይሰማም። ቃለ ሕይወት ያሰማልን። በቃ የአገልግሎት ዘመኑ እግዚአብሔር ያርዝምልን። በእውነት ደስ ይላል። እንዲሁ አንድነት በጥረን ስናመሰግነው እግዚአብሔር ይደሰታል። በኛ ምስጋና እግዚአብሔር ተደሰተ ማለት ደግሞ የኛ ሕይወት ይባረካል፣ ይቀደሳል፣ ካለም ይለያል። የኛ የስቤት የሚሆነው ይህ ነው ክርስቲያኖች። እና ስለዚህ ከያለንበት አነሳስቶ፣ አነጋግቶ ከሚወረስበት ስሙ ከሚጠራበት የእሱ ማንነት በልዩ ሁኔታ ከሚገለጽበት በላይ እንድንገኝ እድሉ ሰጥቶ እንግዲህ በዚህ ባያችሁ ሁኔታ በሶስት ቀን ያህል ጉባያችን ቆይታን የሚያደርገው አሁን የዘመረልን ወንድማችን ዘማሪው ተጋብዟል። አብሮ ጉባኤ ዋለ። ሁላችሁም አብራችሁ ተገኝታችሁ እየተማራችሁ እየዘመራችሁ በረከት ማግኘት እንደተችሉ መልእክታችን ነው። መልዕክቱ ለሁላችሁ ይድረሳችሁ። ሌሎቹ መምህራንን ቅድም እንደነገርኳችሁ ብቃት ያላቸው መምህራን ተጋብዘዋል። መዘበራሪ እንደዚሁ ለሶስት ቀን ያህል እስከ እሑድ አስራ ሁለት ሰዓት ማለት ነው የሚቆይ፣ ለእናንተ የተዘጋጀ ጉባኤ ስለሆነ መቅረት አስፈላጊ አይደለም። ሁላችሁም በምትችሉት መጠን አንዳንድ አስፈላጊ ያልሆኑ ምክንያቶች ምናልባት እናንተ እንድትቀሩ ምክንያት ሊሆኑ ይችላሉ። ግን ምክንያቶች ሁሉ በማድረግ ተገኝታችሁ የተሻለ ህይወት ማግኘት እንድትችሉ የቤተክርስቲያኗ መልእክት ነው። ሁላችሁም አረፍ መልእክት አለ። ያን ነግራችሁና ወደ ቁጥር ሁለት ትምህርተ ወንጌል ነው የምንሄደው። ማኅበረ ቅዱሳን የጊዮን ወረዳ ማእከል መጋቢት 21 ቀን የባሕር ላይ ጉዞ አዘጋጅቷል። በጉዞም የሚጎበኙ ቅዱሳን ቦታዎች ደብረ ከዋክል፣ ዳጋ ቅዱስ ስቴፋኖስ፣ መሀል ዘጌ ቅዱስ ጊዮርጊስ ገዳም፣ አሁን በትረ ማርያም ገዳም የደርሶ መልስ ትኬት ምሳን ጨምሮ አራት መቶ ብር ብቻ ነው ነው የሚለው ትኬቶች የሚገኙበት ቦታ ታሞአፋሽነሪ አባይ ማዶ ቅዱስ ገብርኤል ቤተክርስቲያን ቅጥሰት መሸጫ፣ እንዲሁም አባይ ማዶ ቅዱስ መሸጫ ላይ ትኬቶች ይገኛሉ። አሁን ቦታ ላይ ትኬት እየቆረጣችሁ በረከት ማግኘት መጋት ቅዱስ በልዩ ሁኔታ አመታዊ በዓሉ ይከበራል። ሁላችሁም እዛው ቦታው ተገኝታችሁ እግዚአብሔር አመስግናችሁ በረከት እንድታገኙ የሚሉ በአካባቢ የሚገኙ ምዘና ለሁላችሁ ይድረሳችሁ እሺ ከዚህ በመቀጠል አንድ ህፃን ከዚ ጋ አለ እናቱ ጠፋው እያለቀሰ ነው የሚገኘው ህፃን የጠፋችሁ ሰዎች መጣችሁ ልዩን መውሰድ ትችላላችሁ ይህንን በዓል ለማክበር ዝግጅት በሚደረግበት ሰዓት በየዓመቱ ማለት አምናም እንደዚያው ነበር። እዚአነቱ እ እንደምታዩት ቤተክርስቲያን ውበት የሰጠውን አስካለማርያም የምትባል ራሷ ዘግታ ቤተክርስቲያኑ ድንቀት እንዲሰጥ ያደረገች ታላቅ እህታችን እና ለእሷ እግ በልዩ ልዩ ሁኔታ በሚችሉት መጠን የሚያግዙ ብዙ ህቶቻችን ወንድሞቻችን አሉ። እናንተ በተመሳሳዩ ከእግዚብሔር ጋር ሊያገናኛችው የሚችል እና ሊያጠድቃቸው የሚችል ስራ መስራት እያንዳንዳቸው አላፍነት አለባቸውም። ሁላችሁ የምትችት ጠን የምትችሉትን ነገር ሁ ለማድረግ ሁን ሙከራ አድርጉ። ሌላው አንዳንድ ሰዎች ሞባይል ጉርሳ ጫማ ጠፋን እያሉ ያሉት እናንተ በምትችሉት መጠን የእናንተ የሆነውን ሀል ሁሉ ጥንቃቄ በተሞላ ሁኔታ ለመቆጣጠር ሙከራ አድርጉ። አንዳንድ ሰዎች እግዚአብሔር በሚመሰገንበትና በረከት በሚገኝበት ቦታ ላይ የእናንተ ሰላ ለመንጠቅ ብዙ አጋይ ተብሎ ህዝቦቻችን ወንድሞቻችን ሊኖሩ ስለሚችሉ እግዚአብሔር ለማመስገንና ነፍሳችሁን ለማስደሰት መጣችሁ፣ በእግዚአብሔር ላይ ያላስፈላጊ ድምፅ እንድታሰሙ አስፈላጊ ስላልሆነ ራሳችሁን ለመጠበቅ ሁላችሁም ሙከራ አድርጉ። አባታችን መልክታለ የሚሉት እሱን የሚናገሩና ወደ ቁቁር ሁለት ምርቶ እያለ የምንሄደው አሁን አባታችን አምና እዚህ አካባቢ የዘመን አካባቢ ነበሩ። በአጋጣሚ ከምሰራበት አካባቢ የሆነ ችግር ተፈጠረና በአቶወሳ ሊቋባቴ ያን ችግር አስወግደው፣ መልካሙን ጊዜ መልካሙን ስርዓት እንዲያመጡ እየተማጽኛቸው ነበር። ፈርጉስን ምንም ነበረ እና መተንሳቸው ያውቁበታል። ሁሉም ነገር አስተካክለው ያን ለመቁጣቸው ነገር ፈጽመው ለዛ ባለም ስላደረሱን እችን ሀገርን ሰላም እንዲያደርጉልን፣ ይህንን መልካም ሀሳብ እንዲፈጽሙልን በማለት ለዚህ ለትራንስ ተበሩ አስራ አንድ ሺህ ብር ሰጥተውናል። እሺ፣ ከዚህ በመቀጠል ወደ ቁጥር ሁለት ትምህርተ ወንጌል ነው የምንሄደው ትምህርቱን የሚያስተምሩን መላከ ሰላም ቆሞስ አባ ተጠምቀመድኅን ናቸው። የሚሆኑ ሁላችሁም በእያላችሁበት አረፍ አረፍ በሉ ሊደክማችሁ ስለሚችል ገና ስለምንኳ የታወቀ ህጉ አውጠን የምትችሉ አስቀድሳችሁ አስቀድስን ስለሆነ እንግዲህ ወደ የቤታችን የምንሄደው ሊደክማችሁ ስለሚችል፣ ሁላችሁም በእያላችሁበት አረፍ አረፍ በሉ ለማለት ፈልጌ ነው። ከዚህ በመቀጠል ወደ አባታችን መስጣቸዋለሁ። ሁላችሁም ተከታተሉ።

ከነጋ ተመልሰ የምንገናኝበት ምክንያት ስላለ፣ ጥር ያለ ትምህርት መምሪያ የሚሰጡት ከዛ ሰው ለመግባት እየተቸገረና እናት አባቶቻችን ወደ ውስጥ ነው። ክፍት ቦታ ነው ያለ። ስለዚህ ብቻ ያላችሁ ሰዎች ብትገቡ ጥሩ ነው። እንግዲህ ስንት ነገር እየቀረብን እንደሆነ ውጭ ላይ ያላችሁ እግዚአብሔር እንዴት እየባረከን ነው። በእውነት እግዚአብሔርን አመስግኑ። ደሳላላችሁ እግዚአብሔር የጠራ ያመጣን ዓላማ ይህ ነው። በቃ ይህ ላይ ቅድም በወንጀል ምን ያህል እንደለካ ምን ያህል ልብሳችን እንደለመለመች ገና አልተለካ። የጻድቁ ታሪክ ገና አልተለካ። በዝማሬው ምን ያህል እንደተከሰጥ ገና አልተለካ ስናለ። ስለዚህ አሁን ወደ ሌላ ርዕስ ከመግባታችን በፊት መጋኒስቶት

የዚ ታላቅ ቤተክርስቲያን አስተዳዳሪ ክቡራን፣ የአድባራትና የገዳማት አስተዳዳሪዎች ክቡራን ሊቃውንተ ቤተክርስቲያን፣ የተወደዳችሁ ምእመናንና ምእመናት፣ የታላቁ የአባታችን የጻድቁ የአቡነ ገብረመንፈስ ቅዱስ ወዳጆች እንደምን እንደምን አደራችሁ? እንደምና አደራችን። አሜን እግዚአብሔር ይመስገን ብለን እንድናመሰግን አንደበታችንን ከፍተን ቃሉን እንድንናገር በቅዱሱ ቦታ እንድንቆም የፈቀደልን ፈቀደልን አምላካችን ትውር ምስጋና ለእሱ ይሁን። ቤቱ ቤት ወዝንቱ እንዘይጸድድ እምዝንቱ የሉቃስ ወንጌል ምዕራፍ 18 ቁጥር 14 ላይ እንደዚህ የሚል ቃል አለ። ከዚህ ይልቅ ያኛው ጻድቅ ሆኖ ወደ ቤቱ ገባ ነው የሚል። ከዚህ ይልቅ ያኛው ጻድቅ ሆኖ ወደ ቤቱ ገባ። እግዚአብሔር አምላካችን ልቦናችንን ብሩህ አድርጎ አይምሯችንን ተቆጣጥሮ እንዲያስተምረን ቅዱስ ፈቃድ እንግዲህ ሚመናል። ዛሬ እንደምታወቀው ታላቁ አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ ለረጅም ዘመናት ኢትዮጵያ ውስጥ ከአስራ አንደኛው ክፍለ ዘመን ጀምረው ይህችን ምድር በጸሎታቸው እየጠበቁ በትምህርታቸው እያስተማሩ በጥሩፋታቸው እየረዱ እዚህ ደርሰናል። ከሌ በፊት የነበሩት ታላቁ በምር በጻድቁ ምክንያት እግዚአብሔር እንዴት እንደተመሰገነ እግዚአብሔር በጻድቃን ምክንያት እንዴት እንደሚመሰገን ይሄ ታላቅ ቤተክርስቲያን በጻድቁ ስም ተሰርቶ ነገር ግን እግዚአብሔር የሚመሰገንበት የእግዚአብሔር ስጋ የሚፈተትበት መሆኑን በርቱ አንደበት አስተምረው ነው። ሁልጊዜ የምንማራለ ታላላቅ መምህራን አሉ። አንደበተ ርቱዕ ምጡቅ አእምሮ